ሻው ሽቡሩ ባላለ የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ ነኝ። ጂንካ ና አካባቢዋ ላይ የተነሳው የማርበርግ በሽታ አለ። ከዚህ አንጻር አምና ካቻምና እንዴት እንዳከበርን የምናውቀውን እዚህ አንድ ጠጠር መጣያ የለም ነበር። አሁን ግን ከበሽታው አንጻር ወጣም ውስን ምናልባት ሁለት መቶ የማይሞላ ሰው እስከ መቶ ሀምሳ ሰው ብቻ ባለበት ልናከብር ተገደናል። ይህም ምንድን ነው በሽታው በዋናነት የሚተላለፈው በንክኪ ስለሆነ በሽታውን እየተቆጣጠርን ያለንበት ሂደት በጣም ጥሩ ቢሆንም አሁን ሊያባብስ የሚችሉትን ነገር በሙሉ መከላከል መቻል አለበት። ነው ውባለም ገዛኝ የጂንካ ከተማ አስተዳደር ምክትል ከንቲባና ትምህርት ቤት ኃላፊ ነኝ። እንግዲህ ዘንድሮ ለአስረኛ ጊዜ የምናከብረውን ዲሽታ ግነ በዓል በዚህ በአሪ ዞን መዲና ጂንካ ከተማ ስናከብር እንደዚህ ከቀድሞ ሲከበሩ ከነበሩበት ስርዓትና ክዋኔዎች ውጪ ለየት አድርገን ነው ስናከብር ያለ ነው ምክንያቱም አሁን በዞናችን ወይም በከተማችን የተከሰተው የማርበርግ ቫይረስ በሽታ እጅግ በጣም በንክኪ የሚተላለፍ በሽታ ከመሆኑ ጋር ተያይዞ ማህበረሰቡ ርቀቱን ጠብቆ ማክበር የሚችልበት አግባብ ላይ ነው ያለ ነው። መልካሙ ዘሮ ይባላለ። የጂንካ ዩኒቨርሲቲ ምክትል ፕሬዚደንት ነኝ። 217 ላይ በአሉ በደማቅ ሁኔታ እዚሁ ስቴዲየም ላይ ማክበራችን ይታወቃል። እንደተመለከትኮ 218 እዚሁ ስታዲየም ላይ እንደዚሁ ሰብሰብ ብለን ሁለተኛ ደግሞ ርቀታችን ጠብቀን ከማርበር ቫይረስ ጋር ተያይዞ ሊከሰት የሚችለውን አደጋ ከመቀነስ አንጻር የጤና ሚኒስቴርን ሁሉንም ፕሮቶኮሎች በጠበቀ ሁኔታ በዓሉ ምንም ሳይጎልበት በደማቅ ሁኔታ በጂንካ ስቴዲየም የተከበረ ነው የሚገኘው። በሽታውን በቀላሉ ልንከላከል እንችላለን፣ በቀላሉ ልናድነው ግን አንችልም፣ አሁን ካለው አጠቃላይ ሁኔታ አንጻር። ስለዚህ መከላከሉ ማዳኑም ጭምር ስለሆነ በጋራ ይህንን ሰርተን ይህንን በዓል እንግዲህ እኔም በክብር ተጠርቼ እያከበር ነው ያለ ነው። ከዚህ በፊት ሰው በጣም ተጃምሎ በጋራ ተቃቅፎ ባህሉንም እሴቱንም የገለጸ ነበረበት ወቅት ነበር። አሁን ላይ ግን በቫይረሱ ምክንያት ኪክ በሌለው መልኩ እያከበር እንገኛለን ማለት ነው። ከአስራ አምስት ያላነሰው የጤና ባለሙያ ነው። እነዚህም ደግሞ አጠቃላይ ሳኒታይዘር ይዘው ሰው ተጠጋግቶ እንዳይቀመጥ ለማድረግ ጥረቶች አድርጓል። ተሳክቶላቸዋል ብዬ አስባለሁ። እያንዳንዱ ዘፋኝም ለንግግር የሚወጣው ማይኮችን ጨምሮ እያንዳንዱ እንግዳ ሲመጣ አልኮል ራሱን እየጠረገ የገባበት ሁኔታ አለ። በዓሉን ከማክበራችን በፊትም ጀምሮ የጤና ተቋማት ይኸ በሽታ ከተከሰተ ጊዜ ጀምሮ እጅግ በጣም ጠንካራ ድጋፍ ከወረዳ ጀምሮ እስከ ክልል እስከ ሚኒስቴር ድረስ እጅግ በጣም ክትትና ድጋፍ የተደረገ በሽታውን ለመክታት ሞክረናል። አሁንም በዓሉን ስናከብር የጤና ተቋማት ከኛ ጋር ናቸው። በዓሉን ሲያከብሩ ከማርበር ቫይረስ ጋር ተያይዞ ሊመጣ ያለውን በተለይ በንክኪ በሽታው ስለሚተላለፍ ያን ታሳቢ ያደረገ ግንዛቤም ቀድሞ ስለተሰጠ በዚህ ልክ ነው እያከበሩ ያሉ።